ጀግናው የኢትዮጵያ ፌዴራል ፖሊስ የኮማንዶ ሰራዊት አመራርና አባላት ፈተናዎች ሳይበግሯቸው ዜጎች በሰላም ወጥተው በሰላም መግባት እንዲችሉ የህገ መንግስት ስርዓቱን ለማስጠበቅ የህይወት መስዋዕትነት በመክፈል የሀገር አንድነትን ለማጽናት ከፍተኛ ተጋድሎ እያደረጉ ይገኛሉ። መስዋዕትነት ከዚህ በፊትም መስዋዕትነት ስንከፍል ለቆየ ነው። አሁን እስከ መጨረሻ ድረስ ህዝብን ለመጠበቅ በተሰጠን ተልዕኮ ለሌለ ቀን መክፈል አለብን። ዋጋ እየከፈለ ነው ኮማንዶ። ከዚያ አንፃር ስልጥ ነው ተልዕኮ ወስዶ በየሄደበት ተልዕኮን በተገቢ ሁኔታ እየፈጸመ ናለው። ይሄ ወደፊትም የሚቀጥለው ነው። የሚሰጡንን የትኛውንም አይነት ሀገራዊ ተልዕኮዎችን እስከ ህይወት መስዋዕትነት ድረስ በመክፈል ሀገራችንን ለማስቀጠል ዋጋ እየከፈለ የቆየ ነው። አሁንም ወደፊትም የሚሰጠውን ማንኛውም አይነት ሀገራዊ ተልዕኮውን እስከ ህይወት መስዋዕትነት ድረስ ከፍሎ ሀገሩን ለማጽናት ቆርጦ የተነሳ ሰራዊት ነው። ኮማንዶ ድረስ የተባለው ቦታ በመድረስ ወደ አላሳይል ማህበረሰቡ በሰላም እንዲኖር የሰላም እጦትን የሚያረጉን ጸረ ሰላም ኃይሎችን ከማሸጉበት ከምሽግ እያስወጣ ሰላምን እያስቀጠለ ያለው ኮማንዶ ኃይል ነገም ይቀጥላል። ዛሬም እየሰራለሁ ይሄን ነው። የኢትዮጵያ ፌዴራል ፖሊስ በሁሉም የሀገራችን ክፍሎች ተሰማርቶ ወንጀል መከላከል ስራዎችን በጀግንነት እየፈጸመ የሰራዊቱን የግዳጅ አፈጻጸም ብቃት እያሳደገ እንደሚገኝም ተገልጿል። ያው የሰራዊቱ የግዳጅ አፈጻጸም እንግዲህ የትኛውንም አይነት ምንም አይነት መሰናክሎችን ቢሆን የተለያዩ መልክዓ ምድር አቀማመጦችን ምንም አይነት ነገር ሳይገድበው፣ በምንም አይነት መሰናክል ሳይገደብ የጠላትን ኃይል ባለበት ቦታ ሁሉ አሳዶ ካለበት ቦታ ላይ በማሳደድ እየመታ የተለያዩ የሀገራችንን ክፍሎች በጠላት የሽብር ወንጀል ለመፈጸም በተደራጁ ኃይሎች የተያዙ ቦታዎችን በማስለቀቅ የተለያዩ ቦታዎች ላይ እየተንቀሳቀሰ ስራን እየሰራ የሚገኝ ሰራዊት ነው ማለት ነው። የቀድሞ አባቶቻችን ለኢትዮጵያ ሉዓላዊነት ሲሉ ከውጭ ወራሪና ከውስጥ ባንዳዎች ጋር በየዘመናት እየተፋለሙ የሕይወት መስዋዕትነት በመክፈል ድል አድርገዋል። የቀጠለ ጀግንነት ዛሬም በአዲስ ትውልድ እየተደገመ ለመሆኑ ሰራዊታችን እያስመሰከረ ይገኛል። ሀገራችንም እናስቀጥላለን፣ እንሰራለን። የሀገራችን ሰላምና ደህንነት ጸጥታን የማስከበር የኛ ኃላፊነት ነው የሚል ነው ሰራዊቱ በውስጡ አለው። በተለያየ ሁኔታ ባለ በላይ በምንችሉ እንሰራለን፣ ካልሆነ በስተቀር በዚህ መሰረት ነው። ሀገራችን ያለኛ ምንም የለም እስከ ማለት ድረስ ነው ሀሳቦችም ያለ ና። ስለዚህ እስከ ታችኛ አባል ያለው ይሄንን ተቀብሎ ነው የሀገሩን ኃላፊነት ተቀብሎ እየሰራለን። በዚህም ጥሩ የሆነ ያተሳሰብ ና ሞራል አለው ሰራዊቱ ማለት ነው። ሰራዊቱ እንደሚታወቀው ከዚህ ቀደም ሲያደርገው እንደነበረው የሚሰጠውን ሀገራዊ ተልዕኮውን በመወጣት ሀገሩን ከየትኛውም አይነት ጸረ ሰላም ሀይል ለመጠበቅ ዝግጁ ነው ማለት ነው። ይህን ሲያደርግ ለሚሰጠው ማንኛውም አይነት ግዳጅና ተልዕኮውን ለመወጣት በቁርጠኝነት እስከ ሕይወት መስዋዕትነት ድረስ ከፍሎ ሀገሩን ለመጠበቅ ዝግጁ ነው ማለት ነው። ሰራዊቱ ሀገሩን ለመጠበቅ ዝግጅነቱ ያው ስነ አይምሮ ስነ ልቦናውን ሬዲ ሆኖ እናት ሀገሩን ለመጠበቅ ደከመን ሰለቸን ሳይል ስነ አእምሮ ሬዲ ሆኖ ነው ያለው። ሰላምና ደህንነት ለሁለንተናዊ ተጠቃሚነት